ግዙፋን ገጸ ከለባት የውሻ መልክ ያላቸው ፍጥረታት ከአንበሳና ከነብር በላይ ኃይለኞች ሲሆኑ መጥተው ከፊቱ የሰገዱለት ድንቅ ሰማዕት ብቻውን ከእግዚአብሔር ጋር በፈረሱ ሆኖ አሕዛብን ያጠፋ መልአኩ ቅዱስ ገብርኤል ከሰማይ ወርዶ ለጠላቶቹ ማጥፊያ የሆነው ዘንድ ሰይፍን የሰጠው በስቃይ ጊዜው ደሙ እንደ ጎርፍ ፈሶ ለእርሶ የተዘጋጀን እሳት የራሱ ደም ያጠፋለት ታላቅ ሰማዕት የክብር ልብስ መታጠቂያውን አውልቆ የክርስቶስን ፍቅር የተከናነበ የክርስቶስ አገልጋይ ሰማዕትነትን ከተቀበለ በኋላ ፈረሱ ለዓመታት ወንጌልን በስሙ የሰበኩለት ከቅዱስ ጊዮርጊስ ጋር የሚስተካከለው ታላቁ በልጅነቱ ፒሎፓዴር የአብ ወዳጅ የተባለ ሰማዕቱ መርቆሪዎስ ነው። ይህ መርሃ ግብር ስለ ቅዱስ መርቆሪዎስ ካልእ ሊቀ ሰማእታት የሚተርግ እጅግ አስደናቂ ከተፈጥሮ በላይ የሆኑ ክስተቶችን እና መንፈሳዊ ጀግንነትን ያካተተ ሰፊ ታሪክ ነው። በተለይም ገጸ ከለባት ውሻ መልክ ያላቸው ፍጥረታት ስለ ቅዱስ ገብርኤል መልአክ ሰይፍ እንዲሁም ከሃዲው ንጉስ በስዕል ሆኖ ስለመገደሉ የሚያትት ቅዱስ ገድል ነው። በዛሬው መርሃ ግብራችን ቅዱስ መርቆሬዎስ ከትውልዱ እስከ ሰማዕትነት ያሳለፈውን ፍጹም ገድል በተአምርና በታሪክ ማስረጃዎች እየደገፈን በዝርዝር እናቀርብላችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ለክርስትና ሃይማኖት የሚከፈል ትልቁ ዋጋ ሰማዕትነት ነውና ቤተ ክርስቲያን ለምስክሮቿ ሰማዕታት ልዩ ክብር አላት። ከኮከብ ኮከብ እንዲበልጥ ሁሉ ከሰማዕታትም ቅዱስ ጊዮርጊስንና ቅዱስ መርቆሪዎስን የመሰሉት ደግሞ ክብራቸው በእጅጉ የላቀ ነው። ቅዱስ መርቆሪዎስን ብዙ ጊዜ ሊቃውንት ካልእ ሁለተኛው ሊቀ ሰማዕታት ሲሉ ይገልጹታል። ጥንተ ነገሩስ እንደ ምንድን ነው ቢሉ፣ በሁለተኛው መቶ ክፍለ ዘመን መጨረሻ አካባቢ ከሮም ግዛቶች በአንዱ አስሌጥ በሚባለው ከአባቱና ከሚስቱ ጋር የሚኖር አሮስ የሚሉት ሰው ይኖር ነበር። ሚስቱ ደም ግባት የሰመረላት እርሱም ደግነት ያለው ሰው ቢሆንም የሚያመልኩት ግን ጣዖትን ነበር። አንድ ቀን አሮስ ሚስቱን ከቤትቶ ለአደን ከአባቱ ጋር ወጣ። እንደ ልማዳቸው ወጥመዱን አስተካክለው ተደበቁ። የወጥመዱ ደወል ሲያቃጭል እንስሳ ተያዘልን ብለው ሲሯሯጡ አይናቸው ያየው ነገር በደንጋጤ እንዲፈዙ አደረጋቸው። ሁለት ገጻተ ከለባት በወጥመድ ውስጥ ተይዘውም ነበረ። እነዚህ ፍጡራን ሰዎች ናቸው፣ ነገር ግን ባልታወቀ የተፈጥሮ አጋጣሚ እንደዚህ እንደሆኑ ይታመናል። ሆኖም እጅግ ግዙፍ ከአንገታቸው በላይ እንደ ውሻ ወገባቸው እንደ ሰው ጉልበታቸው እንደ አንበሳ ሲሆን ታችኛው እግራቸው የጋለኔናስ ብረት የሚመስል ነው። እነዚህን ፍጡራን ሰማያዊ ካልሆነ ምድራዊ ፍጡር አይችላቸውም። አንበሳና ነብርን እንኳ እንደ ጨርቅ በጣት ሰው ይጥሏቸው እንደነበር ይነገራል። ዓይናቸው እንደ እሳት ይነድ ስለነበር ማንም ትክ ብሎ ሊያያቸው አይችልም። ሚስጥራቸውን ግን የሚያውቀው የፈጠራቸው አምላክ ነው። ወደ ቀደመ ነገራችን መለስና አሮስና አባቱ ባዩቸው ጊዜ ደንግጠው ወደቁ። ገጻ ተከለባቱ የብረት ወጥመዱን እንደ ክር በጣት ሰው የአሮስን አባት በቅስፈት በሉት። አሮስን ሊበሉት ሲሉ ግን ድንገት ቅዱስ መልአክ ወርዶ በእሳት ሰይፍ አጠራቸው። ከእርሱ የሚወጣ ቅዱስ ፍሬ አለና እንዳትነኩት አላቸው። ወዲያውም መልአኩ ያንን ኃይለኝነታቸውን አጠፋው። በዚህ ጊዜ ሁለቱም ወደ አሮስ ሂደው ቁልቁል ሰገዱለት። አሮስም ወደ ቤቱ ወስዶ ደበቃቸውና የሆነውን ሁሉ ለሚስቱ ነገራት። ጥቂት ቆይታም ጸንሳ ወለደች። ልጃቸውን ፒሎፓዴር ወይም ፒሎፓተር ሲሉ ስም አወጡለት። ትርጉሙም መፍቀሪ አብ ወዳጅ ማለት ነው። ከዚያም አሮስ ሚስቱን ልጁንና ሁለቱን ገጻ ተከለባት ይዞ ወደ ቤተ ክርስቲያን ሂዶ ተጠመቀ። አበው ካህናት እሱን ኖኅ ሚስቱን ታቦት ልጁን ደግሞ መርቆሪዎስ ሲሉ ሰየሟቸው። መርቆሪዎስ ማለትም ገብረ ኢየሱስ ክርስቶስ የኢየሱስ ክርስቶስ አገልጋይ እንደማለት ነው። ከዚያም ደስ እያላቸው ክርስቶስን እያመለኩ ነዳያንን እያሰቡ ልጃቸውን መርቆሬውስን ያሳድጉ ጀመር። ነገር ግን የገጻ ተከለባት ወሬ በመሰማቱ ንጉሱ ካላመጣችኋቸው፣ አላቸው። ኖህ ጸልዮ ወደ ኃይለኝነታቸው መልሷቸው ስለነበር ፊታቸው ገና ሲገለጥ ብዙ አሕዛብ በደንጋጤ ሞቱ። ንጉሱም ስለፈራ ኖህን የጦር መኮንን አደረገው። በጦርነት ጊዜም ገጻ ተከለባቱ ኃይላቸው ስለሚመለስ ተሸንፎ አያውቅም ነበር። አንድ ጊዜ ግን ሁለቱን ገጻ ተከለባት ንጉሱ አታሎ ወሰዳቸው። ሃይማኖታቸውን ሊያስክዳቸው ሲል እምቢ በማለታቸው አንዱ ሲገደል ሌላኛው አምልጦ ጠፋ። በዚያ ወራትም ኖህ ለጦርነት ወጥቶ ተማረከ። ንጉሱ ደግሞ ታቦትን ላግባይ ስላላት የአምስት ዓመት አመት ልጇን ቅዱስ መርቆሪዮስን ይዛ ተሰደደች። በስደት ጥቂት እንደቆየች ግን ባሏን ኖኅን አየችው። እርሷ ብታውቀውም እርሱ ዘንግቷት ነበር በኋላ ግን በሕፃኑ መርቆሪዎስ አማካኝነት ማስታወስ በመቻሉ ደስ አላቸው። በዚያውም በሮም ዙሪያ ሳሉም አንዱ ገጸ ከለባት መጥቶ አገኛቸው። በዚህም ምክንያት በስደት ሀገርም፣ መኮነን ሆኖ ተሾመ። በዚያም ቤተ ክርስቲያንን አንጾ ቤቱን ቤተ ነዳይ አድርጎ ኖህ ለዓመታት ኖረ። ቅዱስ መርቆሪዎስ ወጣት ሲሆንም ወላጆቹ ታቦትና ኖህ አረፉ። እርሱ ከባልንጀራው ገጸ ከልብ ጋር ሆኖ በጾምና በጸሎት ሲኖር ስለ አባቱ ፈንታ የጦር መሪ ያደረጉት በጦርነት እጅግ ኃያል፣ በሰው ዘንድ ፍጹም ተወዳጅ፣ የጾምና የጸሎት ሰው ሆነ። ያን ጊዜ ግን ዳኪዎስ ንጉሡ ክርስቶስን በመካዱ ምእመናን ላይ ሞት ታወጀ። በተመሳሳይ በዛው ጊዜ ደግሞ የበርበር ሰዎች በሮም መንግሥት ላይ ጦርነትን በማንሳታቸው ዳኪዎስና ቅዱስ መርቆሪዎስ ለጦርነቱ ወጡ። ነገር ግን በርበሮች እንደ አሸዋ ፈሰው ብዛታቸውን ሲያይ ንጉሡ ደነገጠ። በቀጣዩ ቀን ቀጠሮ ተይዞ ቅዱስ መርቆሪዎስ ሲጸልይ ቅዱስ ገብርኤል ወርዶ ሰይፍን ሰጠው። ቅዱስ መርቆሪዎስም በጦሩ መካከል የተሳለ ሰይፍ የያዘ የእግዚአብሔርን መልአክ ስላየ ንጉሡን እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሪዎስ ሰጠውና ጦርነቱን ድል ባደረግ ጊዜ እግዚአብሔርን አስበው ብሎ ተናገረው። በማግስቱም ምን ይሻላል ቢባል ቅዱስ መርቆሬውስ እኔ የክርስቶስ ባሪያ ነኝና ብቻዬን እነርሱ እቋቋማቸዋለሁ ቢል ሌሎቹ አሽከሮች ሳቁበት። እርሱ ግን አብሮት ባደገው በጥቁር ፈረሱ ተጭኖ በርበሮችን ጠብ ይቅርባችሁ በሰላም ሂዱ ቢላቸው ተሳለቁበት። ያን ጊዜም ጸሎት አድርሶ የመልአኩን ሰይፍ ሲመዘው ብዙዎቹ ወደቁ። ከበርበሮችም ለወሬ ነጋሪነት እንኳን የተረፈ አልነበረም። ነገሩ በሮም ሲሰማ ታላቅ ሐሴት ሆነ። ዳሩ ግን ከሃዲው አሪዮስ ዳኪዎስ፣ ድሉ የጣዖቶቹ የሆነ አጵሎን ነው እንዲህ ያደረገው በማለቱ ቅዱስ መርቆሪዎስ ሲያዝን አደረ። በሦስተኛው ቀንም ለጣዖት ሰዋ የሚል ትእዛዝ ከንጉሡ ዘንድ መጣ። ቅዱስ መርቆሪዎስ ግን ወደ አደባባይ ሄደ። የክብር ልብሱንና መታጠቂያውን አውልቆ በንጉሱ ፊት ወረወረለት። ሀብትከ ወክብርከ ይኩንከ ለሃጉል ሊትሰ ክብሬ የክርስቶስ ውእቱ ለእኔስ ክብሬ ክርስቶስ ነውና ንብረትህ ለጥፋት ይሆንልህ ብሎ ንጉሡን በአደባባይ ዘለፈው። ዳኪዎስም በቁጣ እሳት አስነድዶ የብረት አልጋውን ማግሎ ቅዱስ መርቆሪዎስን በዚያ ላይ አስተኛው። ያም ያደረገው ነገር አልበቃ ቢለው ወታደሮቹ እየተፈራረቁ ሲደበድቡት፣ ደሙ ፈሶ እሳቱን አጠፋው። ለዚያ ነው ሊቃውንት አመ አንደዱ ለአሌከ ውሉደ መርገም እምቅስፉ አባልከ እንተ ውሕዘ ደም አርአያ ዝናብ ብዙኅ አጥፍኦ ለፍህም ያሉት። ከዚያም ወስደው ወህኒ ቤት ውስጥ ጣሉት። ክርስቶስን ያስክደው ዘንድ በረሃብ በግርፋት በእሳት በስለትም አሰቃየው። በመጨረሻ ግን አሰቃይተው እንዲገሩት ወደ እስያ ሰደደው። በስፍራው ብዙ ካሰቃዩት በኋላ ህዳር 25 ቀን አንገቱን ሰይፈውታል። እርሱ ካረፈ በኋላም የተባረከ ፈረሱ ለዓመታት ወንጌልን ሰብኳል። አረማውያናንም ከአፉ በወጣ እሳት አጥፍቷቸዋል። ተአምረኛውና ኃያሉ ሰማዕት ቅዱስ መርቆሪዎስ በ200 ዓ ም እንደተወለደ በ220 ዓ ም መከራን መቀበል እንደጀመረና በ225 ዓ ም ሰማዕት እንደሆነ ይታመናል። አምላከ ቅዱስ መርቆሪዎስ በከበረ ቃል ኪዳኑ ይጠብቀን ከርስቱም አያናውጠን ከበረከቱም ይክፈለንና ቅዱስ መርቆሪዎስ ያደረገው ታምርን እንዲህ እንመሰክራለን። ንጉሱ ኦሊያኖስ ነግሶ የክብረ ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳርያው ሊቀጳጳስ ቅዱስ ባስሌዎስም አስተምሮ ሊመልሰው ወደ ንጉሱ ቢመጣ ኦሊያኖስ ጌታችንን ሰድቦ ቅዱስ ባስሌዎስንም አሰረው። ቅዱስ ባስሌዎስም በእስር ቤት ሳለ በቅዱስ መርቆሪዎስ ስዕል ፊት ጸለየ። ስዕሉም ወዲያው ከአጠገቡ በቅጽፈት ተሰወረው። ያን ጊዜም ወደ ካሃዲው ንጉሥ ኦልያኖስ ዘንድ ሄዶ በጦር ወቅቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩ ማንገት ደም ይንጠፈጠፍ ነበር። ቅዱስ ባስሌዎስም ካሃዲውን ንጉሥ እንደገደለው አውቆ፣ የክርስቶስ ምስክር ጌታ ይሆይ፣ የእውነት ጸር የሆነ ኦልያኖስን ገደልከውን? አለው። ስዕሉም ያን ጊዜ አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስሌዎስም ደስ ብሎት እግዚአብሔርን አመሰገነ። ሰማዕቱ ቅዱስ መርቆሪዎስ የቂሳሪያውን ሊቀጳጳስ ቅዱስ ባስልዮስን ረርቶ ከሃዲውን ኦሊያኖስን የገደለበት ዕለት ጥር 25 ቀን ነው። ሌላው ሰማዕቱ ቅዱስ መርቆሪዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ ሙስሊም ሰው ነበረ። ይህም አስቀድሞ እስላም የነበረውና በኋላም የገዳማ በእምነት ለመሆን የበቃው ብዙዎችን አስተምሮ ያስጠመቀው ሰው ከምስር ሀገር ከእስላም መሳፍንት ወገን የሆነ ነበር። እርሱም ከእስልምና መጻሕፍቶቻቸውን ተምሯል። በአንዲት ዕለት ወደ ባህር ዳርቻ ሲሄድ አንዱን ክርስቲያን ንጉስ፣ የንጉስ ጭፍራዎች ይዘው ሲያሰቃዩት ተመለከተ። በጉድጓድ ውስጥም እሳት አንድደው ሊያቃጥሉት ሲሉ ይህ የመሳፍንቱ ልጅ ወደ ክርስቲያኑ ጠጋ በማለት ሶስት አማልክትን የምታምን አንተ በሲኦል ከምትሰቃይ የምነግርህን ስማኝ እያለ ክርስቲያኑን ሰማዕት ተናገረው። ክርስቲያኑም የእምነቱን ምስጢራት ሁሉንም በትክክል ካስረዳው በኋላ የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ስለሆነ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደ እኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ በማለት ትንቢቱን ተናገረው። ያ ወጣት ኢስላምም ይህን በሰማ ጊዜ እጅግ ተቆጥቶ ክርስቲያኑን እየደበደበ አሰቃየው። ሰማአቱንም አንገቱን በሰይፍ ቆረጠው፣ ስጋውን በእሳት አቃጠሉት። ወጣቱ እስላምም ወደ ቤቱ ከተመለሰ በኋላ በእርሱ ላይ ስለተነገረው ትንቢት ማዘን ጀመረ። በእርሱ ላይ የተነገረውንም ትንቢት ለወላጆቹ ሲነግራቸው እነርሱም ተወው በልብህ ታስበው እያሉ ከአዛኑ ሊያጽናኑት ሞከሩ። በዚያም ወራት ከብዙ ሰዎች ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። ደርሰውም ስራቸውን ፈጽመው ወደ ቤታቸው እየተመለሱ ሰባት ቀን ተጓዙ። በሌሊትም ሲጓዙ ስለ ስለስጋዊ ግዳጁ ያ ኢስላም ወጣት ከግመን ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበር ባለንጀሮቹም በበረሃ ውስጥ ትተውት ሄዱ። እርሱም ወደየት እንደሚሄድ ስላላወቀ አራዊት እንዳይበሉት ፈርቶ እጅግ ደነገጠ። በዚያም ጊዜ በምስል አገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሪዎስን ቤተክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእርሷ እየተሳሉ ይፈጸምላቸዋልና፣ መርቆሪዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለጥፋት ያለ ካወጣኸኝ ክርስቲያን ሆናለሁ ብሎ ተሳለ። ወዲያውም ቅዱስ መርቆሪዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃ ውስጥስ እንዴት ጠፋህ? አለው። ወጣቱ ኢስላምም የሆነውን ሁሉ ነገረው። ቅዱስ መርቆሪዮስም ና በኋላ ላይ በፈረሱ ላይ ተፈናጠጣለውና በአየር ላይ የበረረ በምስር አገር ወዳለች የቅዱስ መርቆሪዮስ ቤተክርስቲያን ውስጥ እንደ አይን ጥቅሻ አደረሰውና እንደ ተዘጋጅ በውስጡ አስገባውና ከእርሱ ተሰወረ። የቤተክርስቲያኑ መጋቢ በሌሊት በሩን ከፍቶ በገባ ጊዜ ወጣቱን ቤተክርስቲያኑ ውስጥ ቆሞ አገኘው። ደንግጦም ሊጮ ሲል ወጣቱ በሹክሹክታ ጠራውና የሆነውን ሁሉ ነገረው። ወጣቱም እርሱ ያለባት ይች ቦታ የት እንደሆነች አገልጋዩን ሲጠይቀው በምስር ሀገር የምትገኝ የቅዱስ መርቆሪዎስ ቤተክርስቲያን መሆኗንና የሰማዕቱንም ታሪክ በዝርዝር ነገረው። ወጣቱ በቤተክርስቲያኑ ውስጥ የሚገኘውን የቅዱስ መርቆሪዎስን ስዕል ካየ በኋላ በፈረሱ አፈናጥጦ ያመጣው ራሱ ይህ በስዕሉ የሚታየ መሆኑን ለአገልጋዩ ነገረው። እስልምናውንም ትቶ ክርስቲያን ለመሆን ይህ በቂ መሆኑን በመግለጽ አባቱ ረጋ የሚባለው መስፍን ስለሆነ በዚያው በቤተክርስቲያን ውስጥ እንዲመድበውና ክርስትናውንም እንዲያስተምረው ጠየቀው። አገልጋዩም አስተምሮ አጠመቀውና ስሙን ዮሐንስ አለው። ከዚህም በኋላ ወደ መሐመድ መቃብር የሄዱ እነዚያ ጓደኞቹም በአንድ ወራቸው አገራቸው ምስር ደረሱ። ወላጆቻቸውም ሊቀበሏቸው ሲወጡ ወጣቱን የመስፍኑን ልጅ ባለማግኘታቸው እና በበረሃውም እንደጠፋቸው ለወላጆቻቸው ከተናገሩ በኋላ አርባ ቀን በሐዘን ተቀምጠው አለቀሱ። አንድ ቀን ዮሐንስን ከቤተክርስቲያን ሲወጣ አንዱ ኢስላም አይቶት ለወላጆቹ ነገራቸውና ሄደው ፈልገው ዮሐንስን አገኙት። እንዴት እንዲህ አድርገታ ዋርደናል ሲሉት እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪ በኢየሱስ ክርስቶስ የማምን ክርስቲያን ነኝ አላቸው። አባቱም ታላቅ ስቃይን ካሰቃየው በኋላ በጉድጓድ ውስጥ ጣለው። የቤት ጥርጊያ ቆሻሻና ሽንታቸውን በላዩ ላይ እየደፉበት ያለ ምግብና ውሃ ሰባት ቀን ሙሉ አቆዩት። እናቱ ግን ስለ ልጇ አብዝታ ታለቅስ ስለነበር ስለ እርሷ ብለው በድብቅ አውጥተው እኛ ወደማናይ ሀገር ሂድ፣ አሉት። ወዲያውም ወደ አስቄት ስገዳም ገብቶ በዛ እያገለገለና እየተጋደለ ሁለት አመት ተቀመጠ። አንድ የትንቢት ጸጋ ያደረባቸው አረጋዊ አባት ዮሐንስን፣ ወደ አገርህ ምስር ሄደህ ሃይማኖትህን ከመመስከር በቀር በዚህ መኖር ለአንተ አልተፈቀደልህም አሉትና ወደ አገሩ ሄዶ ስለ ጌታችን መመስከር ጀመረ። መስፍኑ አባቱም ባየው ጊዜ ይዞ ሐኪም ወደሚባለው ንጉሥ ወስዶ ይህ ልጄ ነበር ነገር ግን የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል፣ በማለት አሳልፎ ሰጠው። ዮሐንስም በበረሃ ሳለ ቅዱስ መርቆሪዎች ያደረግለትን ነገር በዝርዝር ነገረው። ከበረሃ አውጥቶ በቤተ ክርስቲያኑ ካስገባው በኋላ በውስጥም በስዕሉ ያየው ራሱ ያዳነው ቅዱስ መርቆሪዎስ መሆኑን ከነገረው በኋላ ስለ ክርስትናውም ነገረው። ንጉሡም እጅግ ተደንቆ ምን እንዲደረግል ትወዳለህ አለው። ዮሐንስም ንጉሡን በቅዱስ መርቆሪዮስና በቅዱስ ሚካኤል ስም ቤተ ክርስቲያን እንዲሰራለት ጠየቀው። ያ ንጉሥም በአስቸኳይ እንዲታነጹለት አዘዘና አብያተ ክርስቲያናቱ ውብ ተደርገው ተሰሩ። በውስጣቸውም አስደናቂ ታምራት ተፈጸሙ። ቅዱስ ዮሐንስም አበምኔት ሆኖ ወደ ርሱ ብዙ መነኮሳት ተሰበሰቡ። ሁለት ድርሳናትንም ደረሰ። ብዙ ከሃዲያንን አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም ሲያገለግል ኖሮ በሰላም አረፈ። የሰማዕቱ የቅዱስ መርቆሪዮስ አማላጅነት ከሁላችንም ጋር ይሁን። ውድ የክርስቶስ ቤተሰቦች በዛሬው መርሃ ግብራችን የቅዱስ መርቆሪዮስን ታሪክ በሚገባ ተርታችሁበታል ብለን እናስባለን። ቪዲዮን ከወደዳችሁት ላይክ ማድረግና ሼር በማድረግ ለሌሎች ማካፈልን አትርሱ። በተጨማሪም መንፈሳዊ ይዘት ያላቸውን ቪዲዮዎች እንዳያመልጧችሁ ሰብስክራይብ ያድርጉ። ሀሳብ አስተያየቱትን በሐሳብ መስጫው ሳጥን ውስጥ ይለግሱን። ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልን እስከሚቀጥለው መርሃ ግብራችን ቆይታችን በጸሎት በትጋት በክርስቲያናዊ ስነ ምግባር በታጀመ መልክ ይሁን እያልን በቀጣይ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።